ሰላም ሰላም የሲፈን ቤተሰቦች ሰዎች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለሁት ልጅ ጋብር ይመስገን። እንዴት ናችሁ እናንተ ደህና ናችሁ? እኔ ያለሁት ልጅ ጋብር ይመስገን። እንደ እናንተ እንዴት ናችሁ? አረመዳም እንዴት ነበር? እንዴት ነው ነው አሪፍ ነው። እኔ ጋር ሁሉም ነገር አሪፍ ነው። እናንተ ጋርም አሪፍ እንደሆነ ታሳለኝ ማለት ነው። እና ዛሬም እየመጣሁ ማለት ነው ቤተሰቦች ሰዎች። አዲስ አበባ ውስጥ ምንድን ነው እሱ ግን አልገባኝም እና ብዙዎቻችን እንደምታዩ ሚዲያ ላይ ዩቱብ ላይ ማለት ነው። እና መጀመሪያ ሚኪን ሚኪ ነው ሚኪ ዩቱብ እሱ ነው የሚሰራው ማለት ነው። አሁን ግን እንዳለ ዩቱበሮች ማለት ነው እንዳለ ዩቱበሮች ወደ ጅብ ወደ ጅብ ሄዱ እየሰሩ ነው ያለው የሰው ጅብ ሰው ጅብ በስምአም ልብስ ቅዱስ አዶ ነው አኬታዊ እኔ አይቼ ማታ ማታ መተኛት አቃተኝ። እውነት ማርያምን

የወለደችው ጅብ ነው የወለደችው፣ ፈጣሪው እንዴ ነው፣ አረ ፈጣሪ ወይ! እንዴ እቺን ቦታ ይዞሮቹ ሲታውቁ እቺን ቦታ የጅብ እየሰሩ ነው ያለው። እውነት መናገር ማለት ነው። ከዛው ሚኪ 3 3 ጊዜ እውነት፣ እሱ ጎበዝ ነው እውነት መናገር ይሄን ደፍ እሱ ደፍሮ እንደዚህ መሰረት በጣም ከባድ ነው እውነት፣ እንታቃላችሁ የሰው ብሎ እንደዚህ ደፍሮ መሰረት በጣም ከባድ ነው። እውነት በጣም እውነት እውነቴን እንጃ አረ አረ ኡ ብሉ ኡሉ እኔ እኔ እየፈራሁ ነው አለው ኢትዮጵያ ምን እንደሆነ እየሄደ ነው እንዴ! እኮ ብዙ ነው እኮ ሴትም ወንድም እንደዚህ እየሰራች አሁን ትላንትና አንድ ልጅታ ሚኪ አይደለም ማለት ዮሴፍ እየሰራው ታውቃላችሁ። ሴትና ሁለት ሴቶች ናችሁ። እሱ አታቅም ምንም አታቅም። ጠጉሯ ቆርጣ ልብስ ወስዳ ድግምት አዘገመች ማለት ነው። ማታ ማታ ጠዋት ጠዋት ሄዳ ሃያ ትጋለባለች አሉ። ሃያ አሁንም ሃያ ወደ ጅብ ሃያ ፈጣሪ ወይ ፈጣሪ ወይ! ምንድን ነው ይሄ ድግምት ምንድን ነው? አረ ፈጣሪ ወይ! እንዴት ሰው? እንዴት እግዚአብሔር እየፈጠረ ሰው እንዴት ወደ ጅብ ይቀየራል? እንዴት እንደ ጅብ ይሆናል? እንዴት እንጃ። አንዱም እንደዚህ አለች። አንዱም አንዱም ቅመል ለባላ አፈቅራ ለባላ ብላ ማለት ነው። ባላም ቢካ እምቢ አለት መሰለኝ እንጃ። እሳ ቅማል አስር ቅማል አምጥና አወርዳለሁ አለ። ይውርደት። አቤት ውርደት! አቤት ኢትዮጵያ ውርደት! አቤት ኢትዮጵያ ውርደት! እንዲህ ቅማል አስር ቅማል እና የግብት ጠጉር አለች። የግብት ጠጉር አራት ነው የምፈልጉ ሰውን ትልቅ ነው አለች። አቤት ውርደት! አቤት ውርደት! አቤት ውርደት! ፈጣሪው ለምን ሰው እኮ ሰርቶ ማማውጣት ይችላለን። እኛ ለምን ስደት ወጣል

ተጫወቶ ማግባት አትችልም። ወይኔ ወይኔ ወይኔ ወይኔ ጉድ ነው ጉድ ጉድ ጉድ ጉድ ማሪም፣ ጉድ ነው ጉድ ነው። ገና ጉድ እናለን ነው ነት ገና ጉድ እናለን ማሪምን ጉድ እናለን ገና ገና። ድራማ ማለት ነው። ድራማ እንደ ፊልምክ ነገር ነው እኮ እንዴ። እንንጃ ሰው ወንዱም ሴቱም አረ ፈጣሪ፣ ምንድን ነው ይሄውላ እንዴ በፊት እንደዚህ ነገር አለ። ቤተሰብ እንደዚህ ነገር የለም እንዴ! አሁን እኮ ፈጣሪ ወይ ፈጣሪ ወይ ኒንጃ፣ ኒንጃ ፈጣሪ ብቻ ጠብቀኝና፣ ሁላችሁም ፈጣሪ ጠብቃችሁ። እውነት መናገር ማለት ነው ከባድ ነው፣ ያለ ነገር ከባድ ነው። እንደምታዩ ሚዲያ ላይ እንደምታዩ ማለት ነው። እንዴት ሰው የሰው ጅብ ይሆናል? የሰው ጅብ የሰው ጅብ የሰው ሁሌ እኮ እንደ በፊት አሁን ምንድን ነው እንደ በፊት እኮ እንዳለ የቶበሮቹ ማለት ነው የአዲስ አበባ ውስጥ ያሉ እንደ ቶበሮች ታቃላችሁላችሁም እና አሁን እንደ ወደ ጅብ ተመልሶ በቃ የወጡ ነው አሉ ግን አንዶቹ እስር ቤት ገብተዋል። እስር ቤት ብገቡ ማፈስ ስለሆነ ይህ ሴጠ ስለሆነ አብረን ነው የሚሄደው። ጸበል ጸበል ነው አስሮ ጸበል መስክ ነው እንጂ እስር ቤት ምንም አያደረግም። ሲጀመር እስር ቤት ምን ያደረጋል? እና በቃ አስሮ ማለት ነው ጸበል ወደ ጸበል ቢሄዱ ይሻላል እንጂ እስር ቤት ምንም ያደረጋል? ምን ያደረጋል? ይሄድ ጸበል ጸበል ሲሄዱ ወዳውን እኮ አቅም ስለሌሉ